ጥያቄ ለወንዶች ነው ማለት አንድ ለጠይቃቸው የምፈልገው ጥያቄ እና አንድ ደግሞ እንዲያስቡበት የምፈልገው ነገር አለ። ጥያቄ ምንድን ነው? ለምንድን ነው ከመስፈርቶቻቸው ወይም ከፍላጎቶቻቸው ውስጥ አግብታ የፈታች ሴት የማትካተተው? አብዛኛው ወንድ ጋር አግብታ የፈታች ሴት ለምንድን ነው እርካሽ የምትሆንባቸው? ይሄ ጥያቄ ነው። እና እንዲያስቡበት የምፈልገው ነገር ምንድን ነው? ቢያንስ አግብታ የፈታሽ ሴት ትንሽም ቢሆን የሆነ የላይፍ ኤክስፒሪንስ ይኖራታል፣ አይደለ? እሱ አዲስ ሊሆን ይችላል። ከምንም ነገር ያሳለፏቸውም ህይወቶች ሊኖሩ ይችላሉ። ግን ደግሞ ትንሽ ለሱም የሆነ ማጠንካሪያም ትሆናለች ብዬ አስባለሁኝና፣ አሉ ማግባት እየፈለጉ አግብተው ፈተው ቤታቸውን ዘግተው ኢቨን ፈትቻ አለው ኮኔ ብለው መናገር የማይፈልጉ ብዙ ሴቶች አሉ ቤታቸው ውስጥ የተቀመጡ ባላቸው ሞተውባቸው በልጅነት ወይም ትንሽ ልጅ ይዘው ትናንሽ ልጅ ይዘው ደግሞ በኑሮ ሁኔታ ምናምን ተፋት የተቀመጡ ብዙ ሴቶች አሉና፣ እነዛን ሴቶች ማንም፣ የትኛው ወንድ ነው ሊያያቸው የሚችለው? አግብታ የፈታሽ ሴት ሲባል በቃ ተሯሩጠው ሁለተኛ ሶስተኛ ወደሚለው ሀሳብ እንጂ እዛ ጋ ከትዳር መስፈርታቸው ላይ አያስገቡትም። ልጅ የሆነች ቢክራ የሆነች በጣም ተመርጦ ነው እንደዛ ያለው። እና በቃ ወንዶች ወላ ይሄንን ነገር ቢያስቡበት ደስ ይለኛል። እኛ ጋም ሴቶች ጋም ያለው ነገር ምንድነው? በቃ በጣም ወደ ላይ የካብናቸውን መስፈርቶቻችንን ዝቅ አድርገን ካላህ ጋር ብንቀጥል ብዬ አስባለሁ፣ እና ይህን ነው ማለት እንፈልገው። ቆንጆ ሀሳብ ነው፣ የሚጣል የለውም። እንዲህ ይቻላል። እንዲህ ማድረግስ ማነው ያስተማራቸው? እንደሚታወቀው የድሬን ከተማ ከንቲባ አብዛኞቻችን ከራሳችን ከተማ ከንቲባ በተሻለ በስምም በመልክም በባህሪ ምናቅ ይመስለኛል። የክርስቲያን ወንድሞቻችን በዓሉም ምክንያት በማድረግ ከመስጊድ ስንወጣ ኢፍጣር ፕሮግራም በማዘጋጀት እኛን በደንብ ስታንከባክቡ እንደነበረ፣ አሁንም ቢሆኑ ሙስሊም ወገኖቻችን ወንድሞቼ ሁሉም አሁን በአርብ ስቅለት ላይ በአስራ ሁለት ሰዓት ላይ እዛ ልክ ውሃ በማቀበል ትሚር በማቀበል የተለያዩ ወንድሞቻችን ባዶ አፋቸውን እንዳይሄዱ ጾማቸውን እየፈቱ እንዲሄዱ ድሬ ከተማ ሰው በሃይማኖቱ ተከባብሮና ተዋዶ አስተማሪ በሆነ መንገድ የሚኖርበት ከኢትዮጵያ ካሉ ጥቂት ከተሞች የመጀመሪያውና ቀዳሚው ነው። ምናልባትም ከተወለድንበት ከተማ ባልተናነሰ በነጻነት ሰው ሰርቶ ኖሮ የሚኖርበት ከተማ የድሬ ከተማ ነው። ስንት አዋዶና አከባብሮ የሚያኖረን ትልቅ አገር እያለን በትናንሽ ሰዎች ፖለቲካ አንሸወድ ማለት ፈልጋለሁ። ለድሬ ህዝቦች ያላችሁን ፍቅርና አክብሮት ኮሜንት ሴክሽን ላይ አሳዩን። አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። እያነበቡ ያልተረጎሙት ሻሀውዜን ሻሀውዜን ነፋሀይነ ነፋሀይነ ወረ መሀል አቲ አይሳና ቲናባ ምንድን ነው? ይህ የቁርአን ቃል ነው። በሙስሊሞቹ የብሉይ ኪዳን ቃል ነው። ጠርቻ አልሰማሽ። በሙስሊሞቹ የብሉይ ኪዳን ብ ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል። ከድንግል በድንግልና ይወለዳል። ድንግል ሰደቀት ካሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደ። ይሄ ቁርአን ነው። ማነው ወንድ ማለት ነው? ሰላት ሲገባ እኔም ብሎ ማለት ነው፣ ዱንያን የሚረሳና ማነው እኔን ሳይል ማለት ነው። በዱንያ የሚፈተን ብሎ አላህ ፈተና እየሰጠን ነው። እንትን እምነትህ ምንድን ነው? እኔ ሙስሊም ሙስሊም ከማን ጋር ላውራ? አንዳችሁ፣ ግድ የለም ረጋ ብለን እናወራለን። ካንዳቹ ጋር፣ አንተ ጋር ልቀጥል። ማይኮ፣ የማን ልጅ ነው እና? እሺ፣ ኦኬ፣ የማን ልጅ ነው? ኢየሱስ የማርያም ልጅ ነው። እሺ፣ እና ብቻዋን ወለደችው ነው፣ አይደለ? አዎ። ጥሩ። ኢየሱስ የማርያም ልጅ ነው፣ ግን እግዚአብሔር በእሷ ታላቅ ስራ ሰርቷል? በመንፈስ ቅዱስ ኃይል እንዲጸነስ ደግሞ ተደርጓል ተደርጓል። እዮብ ለምሳሌ መንፈስ ፈጠረኝ እንዳለው ማለት ነው። የእግዚአብሔር መንፈስ ፈጠረኝ እንዳለው ኢየሱስም በተመሳሳይ ሁኔታ ለከነ ቃል መንፈሱ ፈጠረኝ፣ የእግዚአብሔር መንፈስ ፈጠረኝ እንዳለው ሁሉ የኢየሱስም አፈጣጠር ከምንድን ነው? ከመንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስን መፍጠሩ ነው። በአንቺ ውስጥ ታላቅ ስራ ይሰራል አለ። እንግዲህ ታላቅ ስራ ስራ ማለት የሚሰራ ነገር ነው። ለዛ ነው የኢየሱስ እራሱ በትንቢት መነጽር ሲናገር የትንቢተ ኢሳያስ ምዕራፍ 49 ቁጥር 5 እና 6 ላይ ባሪ ማን ነው? አምላኬም ጉልበት ሆኖኛል። ልባርክ አምላኬ ጉልበት ሆኖኛል አለ። ከዛ እግዚአብሔር ምን አለ? ማን ነው? ኢየሱስ ምን አለ እዛው ጋር ባሪያ ሆኖ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ከማህፀን ጀምሮ አለ። ከማህፀን ጀምሮ የሰራኝ አለ። የሰራኝ ማለት ምን ማለት ነው? ማይኮይ ልክ ነሽ። ቅድም ግን ምን ብለሽ ነበር? ቆይ ኢየሱስ የሰራኝ ማለት ምን ማለት ነው ማለት፣ ቆይ ላስረዳሽ። ኢየሱስ ክርስቶስ የሰው ልጅ ነው ብለሽ ነበር፣ ግን በመንፈስ አሁንም ነው መንፈስ ቅዱስ በእሷ ውስጥ ገብቶ ነው የተወለደው፣ ደግሞ እያልክ ነው። ሁለት ተቃራኒ አይዲያ እያመጣች ነው። አንዱን ያዥ እና እሱ ላይ እንመጣለን። አነብልሀለሁ እሱን ከፈለክ አነብልሀለሁ እና በመጀመሪያ ሲጀመር

ምን አስፈለገ? የራስን ቁርአን አንብባላ በሰላት ውስጥ የተጠሉ ተግባራቶች ቢፈጸሙ የሰላቱን አጅር የሚያጎድሉ ነገር ግን ቢተዉ አጅራችንን የሚያስጠብቁልን የሆኑ ማለት ነው። አንደኛ በሰላት ውስጥ ከተጠሉ ተግባራቶች መካከል አልኢልቲፋቱ ሊገይሪ ሓጃ ያለምንም ሀጃ ያለምንም ጉዳይ አስገዳጅ ነገር ሳይፈጸም ሳይኖር ኢልቲፋት፣ ወደ ቀኝ ወደ ግራ መገላመጥ። ሰላት ላይ ያለ ሰውየው ሰላት ላይ ሆኖ ሱናው አይኑን ስጁድ ቦታ ላይ ማሳረፍ ሲገባው ምንም ዑዝር፣ ምክንያት ሳይኖረው ወደ ቀኝ ወደ ግራ መገላመጥ ኢልቲፋት የተጠላ ተግባር ነው። ቢከሰት ሰላቱ ተበላሽቷል ማለት ግን አይደለም፣ አጅሩን ይቀንስበታል። ይሄ አንደኛ መጠንቀቂያ ያለብን ነው።

ቢያንስ የተወሰነ አጅር እንዲጎልባችሁ ከሰላታችሁ ላይ ሸይጣን የሚፈጽመው የስርቆት ተግባሩ ነው ብለው ረሱል ዓለይሂ ሰላቱ ወሰላም ነግረውናል። ረዋሁ ልቡኻሪዩ። ኢማሙ ልቡኻሪ በሰሒሐቸው የዘገቡት ነው። አሁን ኢልቲፋት ሲባል ሁለት አይነት ነው፤ ኢልቲፋት ሒስይ ያለ ማዕነዊይ ያለ። ኢልቲፋት ሒስይ በአካላችን የምናደርገው እንቅስቃሴ መገላመጥ ነው። መፍትሄው ምንድነው ከተባለ ቀልባችንን እዛው ስጁድ ቦታ ላይ አይናችንን በማሳረፍ በተቻለ መጠን ወደ ሌላ ቦታ ላለመመልከት ጥረት ማድረግ ነው ነው ሁለተኛው ለብዙዎች ወይ ለሁሉም ከባድ የሆነው ኢልቲፋት መዕነዊ የሚባለው ነው። ቀልብን ወደ ሌላ ቦታ እንዳይሄድ ማድረግ ከሰላት ውጭ ከምንሰግድበት ከመስጊዱ ክልል እንዳይወጣ መቆጣጠር። ይሄ አላህ ለወፈቀው እንጂ ለሁሉም የሚሆን አይደለም። በጣም አስቸጋሪ ነው። ቢሆንም ግን በተሻለው መልኩ ምን መቆጣጠሪያ ነገር ሊኖረው ይችላል ከተባለ፣ ዋናው ነገር ምንድን ነው? ለማን እየሰገድን እንደሆነ እምንሰግዳቸውን የሰላት ቋንቋዎች የምናስተነትን ከሆነ ቀልባችንም ሌላ ቦታ እንዳይሄድ ይረዳናል። ለምሳሌ አንድ ክስተት ተከስቷል እዚህ ቦታ ላይ

ሚነ ሸይጣን ረጅም መጥፋት የሚለው ግን አያዋጣም። የእሳቸው ዘመን መስጅድ ምንጣፍ የለውም፣ አሸዋ ላይ ነው የሚሰገደው። የተተፋውን ነገር በዛው በእግር መቅበር ይቻላል። አሁን ግን ምንጣፍ ላይ ስለሆነ መጥፋትም የሚመች አይሆንምና ማለት ነው። እና አንደኛው ሰላት ላይ በአካል መገላመጥ ወደ ቀኝ ወደ ግራ እንደዚህ መዟዟሩ አንድ የተጠላ ተግባር ነው። ወይኔ ወይኔ ማለት ይመጣል። እና አንድ አምላክን ብቻ አምልኩ እስልምና እንጂ አንድ አምላክ ብቻ ማምለክ ነው ያለብን። አንድ አምላክ ብቻ ነው ማምለክ ያለብን። የድሮ ያሪድ የአሁኑ ሪያድ፣ የድሮ ዮብ የአሁኑ አዩብ፣ የድሮ ያሪድ ነበርኩኝ አሁን አብዱራህማን፣ የድሮው መታገስ ጌትነት የአሁኑ ያህያ ጌትነት፣ አሁን ዑመር ሪያድ ተስፋ ይባላሉ። የመጀመሪያ ስሜ ገመች ተስፋዬ ነው። ከሰለምኩኝ አንድ 15 ዓመት ይሆንኛል። አምስት ዓመት ሰባት ዓመት አዎ 10 ዓመት እኔ ከሰለምኩ ስድስት ወር ነው። እስልምናን ያገኘውበት መንገድ ከጓደኛዬ ጋር በጓደኛዬ ምክንያት ነው። ልጆች ነበርን። ልሰልምበት የቻልኩበት ምክንያት ደግሞ የሱረቱል አራህማን የዛ የቁርአን አያት ነው። በዛ ምክንያት ልሰልም የቻልኩት የእሱን ትርጉሙን በማጥናትና ምን እንደሚል እሱን የሱረቱል አራህማንን በማስተንተን በዛ ምክንያት ነው ልሰልም የቻልኩበት ወላሂ ስንት አመት መሰለ፣ አልፈልግም እያልኩኝ ወደ ሶስት አመት አልፈልግም እያልኩኝ ነበር። አለቄ ሁሌ ይነግረኛል። ጠዋት ጠዋት እደበቀ ሁላ ነበር፣ እሱን ይህን እንትን ላለ መስማት። ፈርሀድ ባሻ አሁን የሚያሰራኝ እና ብዙ አመት አልፈልግም ብዩ ነበረው? በጣም ብዙ አመት አላቅም ወላሂ። የሆነ ሰዓት ላይ በቃ መሱም ብሎኝ በጣም ብዙ ሰው ነግረው ነግረውኝ አልፈልገም ብዬ በቃ የሆነ ሰዓት ላይ በራሴ ሻዳ መያዝ ፈልጋሉ አልኩት። ስለምና በልሜያቸው ነው። ተመልከቷት እችን ጠንቋይ እጅግ በጣም ወላሂ ገራሚ ታሪክ ነው። እስከ መጨረሻው ኮፒሊንግ ሼር ሪፖስት እያደረጋችሁ ተከታተሉ። እቺ እንግሊዛዊ ጠንቋይ እጅግ በጣም ታዋቂና ብዙ ስራዎችን የሰራች እጅግ በጣም ከሚያስገርመው ነገር አንዱ ደግሞ ጥንቆላ የምትሰራው ባገኘችው ነገር ላይ ሁሉ ነበር። በውስኪ በመጠጦቻቸው ጭምር ይሰራባቸው ነበረ። ማንኛውም ሰው የሆነ ሰው ላይ ጥንቋላ ማሰራ ሲፈልግ እሷ ጋር ይመጣ ነበረ። ሱብሐናላህ። ታዲያ እጅግ በጣም አስገራሚ አጋጣሚ የሚፈጠረው እዚህ ጋር ነው። ሱብሐናላህ። አንድ ሰው ቁርአንን ይዞ በዛ እንዲጠነቁልላት ይሰጣታል። ወላሂ እሷ ደግሞ ያንን ከማራጓ በፊት አላህ ወደ ቀጥተኛው መንገድ ሊመራ ሲፈልግ ቁራኑን ማንበብ ጀመረች። እጅግ በጣም ተመሰጠችበትም፣ መጨረሻ ላይ አንብባ ጨረሰች። አሁን በፎቶ ላይ በምትመለከቱት መልኩ በዚህ ጋዜጣዊ መግለጫ ላይ እንዲህ ብላለች። በቁራኑ ላይ እንድጠነቁል ሰጡኝ፣ ቁራኑን አንብቤ ጨርሼ ሻሃዳ ያስኩኝ፣ አሁን ሙስሊም ነኝ ብላ ተናግራለች። ስብሃነ አላህ፣ አላሁ አክበር። አላህ በየትኛው አጋጣሚ ወደ ቀጥተኛው መንገድ እንደሚያመራን አይታወቅም። በደንብ አላሁ አክበር እያላችሁ ኮሜንቱን በተክቢር አሸብርቁት። በደንብ ኮፒሊንግ ሸሪ ፖስት እያደርጋችሁ አዳርሱት።